ሰሻን እኮ ማታ ቅጣት፣ ወይ ፀጉርን ተቆረጥ፣ ወይ ቤታን አጋድመህ ቅበራት ብየው አብረሃኛ። ላቢው ወላሂ አልቀበርኩሽኝ፣ አልቀበርኳት። አጋድመ እንደውም እሷን በቀይ ቀሚስ ነው የምቀብረው ብለህ ቀይ ያለበስኮ ማንን ነው? አልቀበርኳትም እኮ እድሪስ መጥቶ የተፈጠረውን ረሳሽ እንዴ? እድሪስ መቶ ነበር። እድሪስ መጥቶ ጣጣፈስላቆ ዜዶ ነው የቀበርኩትኝ። እንግዲህ ዜዶን ቅበራት አላልሽኝም ዜዶን አላልኩም። እናቴ ትሙት፣ እናቴ ትሙት። አሁን ደግሞ ዛሬ ቀበረች ላንቺ። አሁን ቅድም ቀበረች፣ እግዚአብሔር ማርያምን። አንተ ግን ምን አይነት ሰው ነህ? የእውነት ምን አይነት ሰው ነህ? ዝም ባያቸው ውዴ አየሽ ውዴ ያታለች ውዴ እያለ ዝም በያቸው። ጭራሽ ዝም በያቸው እኔ ዋሽቻለሁ አልቀበርካት። ጭራሽ ዝም በያቸው ብለህ እኔ እንዲህ ታደርገኛለህ? ይሄ አንቺ ቤታዩ ምንሼ ነው ቆይዘ እንዴ ምንሸ ነው? እየስድስት ሰዓት ምንዴራሁ ደና ናቸው። እዚህ ስራው ነው ረ እ ወላሂ አልቀበርኳትም። በል እኔ ማውቀው ነገር የለም። እኔ ማውቀው ነገር የለም። እሷን እኮ የሚቀድ እንትናን ነው ያለው ረጁ ረረጁም ለሲ ፋሲካ ይሰማሻል አይደለም? ስሚኝ ቅበር ስንለው መጀመሪያ ፋሲካን ቅበር አለችው እሷ ማለት ነው። ከዛ እሱ ደሞ ሄደና እንደዚህ ያደረገና አውቆ በቀጠና አድርጎ ልብሱን ማለት ነው ረጁዬ ረጁዬ ረጅዬ ብሎ ቀበረሽ ጓደኛ ነው መሰለኝ መጀመሪያ ብለዋል። ከዛ አይሆንም አልኩትና እሺ ፋሲካዬ ፋሲካዬ እቁብ እንኳን ሳንበላ እቁ እኔ አውቃለሁ ስለ እቁ ስለ እቁቡ አውቃለሁ። ኖ ረጁን ያለውለካል እንዴ ለካ እንገናኝ ቆይ እሱን አሁን ቤት ታየ ምንክናት ዜድ ምንክናት ፊት ፊትለፊት ተናገርኩ ፍቅር ጠይቅልኝ ጠይቅልኝ እኔ ፍቅር እይልልኝ እንደዚህ ብለሽ አለስልኝ ወዴ ዜዶ እንትን ወሬ አመላላሽ ትራቭላችን ነች። ኦኬ አሁን አደባባይ ላይ ከፍተዋለሁ ቮይስ፣ ቤታ ፊት ቮይሱ ከፍቼ ምን እንዳልከኝ ለሁሉ ሁላ አሰማለሁ። ድሮ ያለሽ ነው ማሬ ሴጣን ያሳሳተውእጅ ደግሞ ዝምብላ አዎ ዝምብያት እባክሽ ሌላ ሌላ ቀን ይመጣል። ተው እውነቱን ብትናገር ይሻላል። እኔ እንዲያውም አንተ እየዋሸሁን ጭራሽ ጭራሽን እያስፈራራኝ ነው። ሆነስትሊ ግን ያው ዜድሮ በ

ልንገርሽ፣ ንጉስ ነው ልንገርሽ። አይደለም አንድ አረባ አላህ ዝም በይ ዝም። አይደለም ፋሲካ አንድ ነገር ያለችው ነው። አዎ እሺ፣ ምላሴ ላይ ለሚስቱ ብቻ አይደለም፣ ንግስትም ንግስናዋ ለባሏ ብቻ አይደለም። አሁን ሰው ማይ ክዊን ብል በሌላ ነገር አትዩ። በቃ ንግስት ከሆነች የሁሉም ንግስት ናት። አንተ በላ ወንድ ነክ ወንድ ነክ በላ አንድ ልጅ ንግስቱ ሚስቱ ብቻ ናት እና እናቱ ናት። ሹ ሀዘ ንግስት። አንዴ ንግስት ከሆንሽ የባል ብቻ ነው የሁሉም ንግስት ነሽ።

አረበህግእክስ እየመለስ ነው። በእውነት አሁን ክርስቶስን ብላ ምላለች። በል ቤታ፣ እህትህ ናት። በምን አይነት ነው ምታያት? ና ገባሽ። አንቺ ዝም በይ ፋሲካ፣ እህቴ ናት፣ ጓደኛዬ ናት፣ እቆረቆርላታለሁ። እባክሽ ወላሂ በይ በይ። አንቺን በዘመንሽ ልትወስጂው ብዙ ሞክረሽ ነበር፣ ቪዲዮ ል ሳይቀር

ምንም እኮ አላልኩም ሀቢብ ስለአመመኝ ነው። ትማ ማሽ ድምፅሽ ረብሸኛል አለ። ኖርማል አድርጊልኝ፣ ኖርማል አድርጊው። እንዲ ምችናውሽ ነው። ጌታን አሞኝ ነው። ፋ- ፋሲካ ሰምተሻል ብሎ ይወጣ ነበር። መልስ ሀቢብ ሰፈር በህር ውስጥ አነ በወሪክ መጣለ ለሰው ልጅ ሪስፔክት ማድረግ አለባቸው። በመጀመሪያ ደረጃ ዜዶ ሪስፔክት ለስ አትሁኝ። በቃ አሁን ቤታ አሟታል አናጨና። ኧረ እንደዛ አይባል የለም፣ መልስላት። ቤታ ናት ወይስ ውሽ? የፋሲካ የኔ ፍቅር ናት ያውራታ እንዲ ቢ አንቺ ዜግ ታጨናንቂው እንዲ ለምንድን ነው ይህን ያክል የምታጨናንቂው? በቃ ተይው ፋሲካ ወይ ዝም በይ። እኔ እኮ ጉድ እያየው ነው ዘንድሮ ጉድ እያየው እኮ። አይደለም አንቺ፣ ቆይ ልንገርሽ። በውስጡ አሁን ለምሳሌ ዝም ብሎ ላፉ አንቺን ብሎ በውስጡ ነው የሚል ምንም ጥቅም የለም እንደዛ ቢል ራሱ። እኔ ምን ልናገር ፋሲክ ያስኪ እኔ በቃ ከልብሽ ጠይቂኝ ከልቤ ልመልስልሽ ጠይቁኩ እኮ ኪውኒክ ማናት አድኩክ ንግስት ማናት ኩዊኔ ኩዊን ንግስት ማናት ቤት ታየው ነች